የአዲስ አበባ ከተማ ስራ አስኪያጅ ጽፈት ቤት በማዘጋጃ ቤታዊ አገልግሎት ለትንሳኤ በዓል የተደረገውን ቅድመ ዝግጅት አስመልክቶ ጋዜጣዊ መግለጫን ሰጥቷል። በበዓላት ወቅት ድንገተኛ አደጋዎች እንዳይፈጠሩ እንዲሁም ከተፈጠሩ በአፋጣኝ ምላሽ ለመስጠት የአዲስ አበባ ከተማ ማዘጋጃ ቤታዊ አገልግሎት ቅድመ ዝግጅት ማድረጉን አሳውቋል። የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት ምክትል ዋና ስራ አስኪያጅ ተፈራ ሞላ ህብረተሰቡ በዓሉን በጥሩ መልኩ እንዲያሳልፍ የመብራት መቆራረጥ እንዳያጋጥም የእሳት አደጋ እንዳይፈጠርም ከወትሮ በተለየ በሁሉም መስክ ዝግጅት ተደርጓል ብለዋል። በከተማችን ላይ ከአደጋ ስጋት የሆነ ነጻ የሆነ በዓል እንዲከበር ይሄ በዓል ቤት ውስጥ በብዙ መልኩ የሚናከብረው ከመሆኑም ጋር ተያይዞ በጽዳትና መሰል ጉዳዮቻችን ላይ የከተማችንም የኮሪደር ልማትና የከተማችን ንጽሕናን ታሳቢ ባደረገ መልኩ በቂ የጽዳት አስተዳደር ስራዎቻችንም ላይ በተጨማሪም ደግሞ የኢትዮጵያ ኤሌክትሪክ አገልግሎት በዋና ዋና ኤሌክትሪክ አገልግሎቶች ላይ እያንዳንዱ ቤት በሚደርሱ ጉዳዮች ላይ ቅርብ ክትትል በማድረግ መቆራረጦች እንዳይኖሩ የማድረግ ስራ የሚሰራ ሲሆን የአዲስ አበባ ኤሌክትሪክ አገልግሎት ባለስልጣን በመንገድ ዳር መብራቶች፣ ጨለማ ቦታዎች እንዳይኖሩ ህዝብ በበዓላት ወቅት ላይ በደንብ በሚዝናናባቸው አካባቢዎች ላይ ኤሌክትሪክ እንዲኖር የመንገድ ዳር ማብራቶች እና መሰል ጉዳዮችን ኮሪደሩንም አስታከን በቂ ዝግጅት ያደረግን ስለሆነ ከፊት ለፊት የሚካሄደው የፋሲካ በዓል በጣም በተደራጀ አግባብ ህዝቡ ደስተኛ በሆነ መልኩ በሁሉም ማዘጋጃ ቤታዊ አገልግሎቶች በተቻለን መጠን አርኪ በሆነ መልኩ እንዲያከብር በቂ ዝግጅት አድርገናል። የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽነር ኮማንደር አህመድ መሐመድ በበኩላቸው በበዓላት ወቅት የሚከሰቱ የእሳት አደጋዎችን ለመከላከል በሁሉም ክፍለ ከተማዎች የግንዛቤ ማስጨበጫ ስራ ተሰርቷልም ነው የተባለው። አደጋው ከደረሰ በኋላ አደጋውን ለመቆጣጠር መሄድ ብቻ ሳይሆን ከዛ በፊት 70 80 ፐርሰንት የሚሆነው የአደጋ መቀነስ ስራ ስለሆነ በዚህም ጋር ተያይዞ ሰፊ የሆነ የግንዛቤ ስራ እየተሰራ ነው ያለው። ሌላ ተቋሙ ራሱ በሰው ኃይልና በሎጂስቲክስም ተዘጋጅቷል። ግንዛቤው እንደተጠበቀ ሆኖ ምናልባት ከዚህ ግንዛቤ ያለፈ አደጋዎች ቢያጋጥሙ ይህን አደጋ ምላሽ ሊሰጥ የሚችል የሰው ኃይልና የሎጂስቲክስ ዝግጅት በሰፊው አድርገናል ማለት ነው። ሌላው ለበዓሉ ዝግጅት ያደረገው በኢትዮጵያ ኤሌክትሪክ አገልግሎት የአዲስ አበባ ሪጅን ማስተባበሪያ ቢሮ ነው። የቢሮው ምክትል ስራ አስፈጻሚ ኢንጂነር ጂሳ ካሳ የመብራት መቆራረጥ እንዳያጋጥም ብልሽት ያጋጠማቸው የመብራት ማስተላለፊያ ትራንስፎርመሮችም እንዲሁ ጥገና እየተደረገላቸው ነው ብለዋል። ነዋሪዎች ከቤታቸው ወጣ ብለው በዓሉን ሲያከብሩ አካባቢው ጽዱ እንዲሆን የማድረግ ስራ መከናወኑን ደግሞ የአዲስ አበባ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ተናግረዋል። በዓሉን ምክንያት በማድረግ በነገው ዕለት ከተማ አቀፍ ጽዳት እንደሚከናወንም አክለዋል። በነገ ውለት አጠቃላይ እንደ ከተማ ሁሉም ነዋሪዎች የሚሳተፉበት የጽዳት ንቅናቄ አዘጋጅተን ከተማው ጽዱ እንድትሆን በዓሉ ጽዱ የሆነ ከተማ ውስጥ እንድከበርና እንድከናወን የማድረግ ስራዎችን እየሰራን ነው ማለት ነው ህብረተሰቡ እንግዲህ ይሄን ቆሻሻ ሲያመነጭ በአግባቡ ይዞ ማስቀመጥ ከቻለ ደግሞ የምንለው ያው ሁል ጊዜ እንደምንለው ደረቅ ቆሻሻ ሀብት ነው ነው፣ ወደ ሀብትነት ይቀየራል። ከዚህ አኳያ ቆሻሻ ለይቶ ማስቀመጥ በጣም ተገቢ ነው።